መልከ መልካሟ ሕይወት ሁሉን አሟልቶ የሰጣት የእውቁ የኦሮሚኛ ሙዚቃ ቀንቃኝ አንዱአለም ጎሳ ባለቤት ሞዴል ቀነኔ አዱኛ ገና በረፋዱ አስደንጋጭ የሞቷ ዜና ተሰማ። ነገሩ ለሁሉም እንቆቅልሽ የሆነ ብዙዎችን በንባ ያራጨና ምክንያቱ ደግሞ ራሷን ከፎቅ ሩራ መሆኑ እየተሰማ ይገኛል። እጅጉን ልብን ስብር የሚያደርገው የወጣቷ ሞት ምክንያት ምን ይሆን? አንዱአለም ጎሳ ለምን ታሰረ? ይህ ከሆነ ከሰዓታት በፊት በፍጹም ደስታ ቲክቶክ በተሰኘው የማህበራዊ ሚዲያ ላይ እየጨፈረች ታይታ፣ አሁን ምን ገጠማት? በዚህ እድሜ አያድርስ ያስባለውን የወጣቷን ዜና ይዘንላችሁ መጥተናል። ለቻናላችን አዲስ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። የመልከ መልካሙ የኦሮምኛ ሙዚቃን ፍስስ በሚያደርግ ድምፁ የሚያዜመው በሁላችንም አንደበትና አፋችን ላይ የቀሩትን የኦሮምኛ የሙዚቃ ስራዎች የሰራው ተወዳጁ አንዱአለም ጎሳ ደረሰበት የተባለው መረጃ የብዙዎችን አንጀት የበላ እንዲህስ ያለ ሀዘን በደጅህ በቤትሽ አይግባ ያስባለ ነው። ብዙውን ጊዜ የመገናኛ ብዙሃን እይታን የማትፈልገው ኑሮዋን፣ ፍቅረኛዋን፣ ኦፊሻል ያልሆነውን ባለቤቷን ትዳሯን ያሞቀችው የአንዱ ዓለም ጎሳ ባለቤትና ፍቅረኛ ሞዴል ቀነኒ አዱኛ በፍጹም የማትታወቅ ከባሏ ጀርባ የነበረች እጅግ መልከ መልካም መልኳም ልቧም ቆንጆ ሴት ናት ይሏታል የሚያውቋት። ከቅርብ ጊዜ ወዲህ ግን የመገናኛ ብዙሃን ፊት ቀረብ ብላ ከተመልካቾች ጋር የመገናኘት አጋጣሚም አግኝታ ነም የፍቅረኛዋ ወይም በግልጽ ትዳር አይፈጽሙ እንጂ አብረው መኖር ከጀመሩ ሰንበት በት ያሉ ሲሆን አንዱአለም ጎሳ በተገኘባቸው በተጋበዘባቸው እንዲሁም በሚያቀርባቸው ዝግጅቶች የምትገኝ የሙዚቃ ኮንሰርቶቹን በባለቤትነት በማስተባበር የአንበሳውን ድርሻ የተወጣችለት አጋዥ ባልና ሚስት ለመባል ወረቀት የቀራቸው ናቸው። ሁለተኛ የሆነውን አያንቱ የተሰኘውን ሁለተኛ አልበም ለመልቀቅ ጋዜጣዊ መግለጫ ላይ እንዲሁም የዛን ሰሞን በተደጋጋሚ ከሚዲያ ጋር ያላት ነገር የበረታው ይች መልከ መልካም ባለቤቱ ከራሱ አንደበት እንደተሰማው ይች ሴት በብዙ ድካም ውስጥ አልፎ ያገኛት እንዲሁም ከብዙ አርቲስቶች፣ ባለሀብቶችና አፈቀርኩሽ ባዮች መሃል ተናንቆ ያገኛት ሴት የህይወት ዘመኑ መጨረሻ ድረስ የእኔ ፍቅርም ህይወትም እሷ ናት በማለት በአደባባይ የመሰከረላት ሴት ብትሆንም አሁን ግን አይቀሬው ሞት ድንገት ከጁ ነጥቋታል። ህይወት በሚጀመርበት ለነገ ብዙ በሚታሰብበት በዚህ ጊዜ ቀነኒን ምን አጋጠማት? በተለይ ደግሞ ቀነኒ አዱኛ ከመሞቷ ከ12 ሰዓታት በፊት በቲክቶክ የማህበራዊ የመገናኛ ድረገጽ ላይ ደስተኛ ሆና በመጨፈር ቪዲዮ ለቃ የነበረች ሴት ምን አይነት አጋጣሚ ወይንም አደጋ አገጠማት የሚል ጥያቄ አገር ምድሩን አናውጦታል። እንዲሁ እየወጡ ያሉ መረጃዎች ግን ራሷን ከአምስተኛ ፎቅ ላይ እንደወረወረች ምክንያቱ ግን እንዳልታወቀ የተሰማ ሲሆን ራሷን የማጥፋቷ መረጃ ግን በሚያሳዝን ሁኔታ ብዙ ምላሾችን ይጠብቃል። ቀነኒ በትናንትናው ዕለትም የመስክ ፎቶ ለመነሳት ዝግጅት ላይ መሆኗን ልደቷ እንደነበረም ጭምር ለዛም የልደት ፎቶ ልትነሳ እየተዘጋጀች የነበረ ቢሆንም በልደቷ ቀን ሞቷ መሰማቱ ግን አስደንግጧል። ይቺ የቪዲዮ ክሊፖች አድማቂ መልከ መልካም ሞዴል በምን ምክንያት ራሷን እንዳጠፋች ሳይታወቅ ሕልሟንና ነገዋን ትታ ሞትን መርጣ ማለፏ የረፋዱ አስጨናቂ መረጃም ሆኗል። አሁን ተወዳጁ ሙዚቀኛ አንዱአለም ጎሳ በፖሊስ ቁጥጥር ስር ለምርመራ እንደተወሰደ የተሰማ ሲሆን የሟች ቀነኒ አዱኛ አስከሬን በዳግማዊ ምኒልክ ሆስፒታል ለምርመራ የመላኩን ነገርም ሰምተናል። በቅርቡ ሊጋቡ ያሉት እነዚህ ጥንዶች አሁን መጨረሻቸው እንዲህ ሆኗል። በምን ሁኔታ እንዴት ባለ መልኩ ይቺው እጅግ የምታሳሳና የምታምር ወጣት ከፎቅ ላይ ወድቃ ህይወቷ አለፈ የሚለው ብዙዎችን እያጠያየቀ ነው። ፖሊስ አሟሟቷን በተመለከተ ምርመራ መጀመሩ የተሰማ ሲሆን ህይወት መልኳን አዙራ መጨረሻውን እንዲህ ባለ ለመስማትም ለማየትም ዘግናኝ በሆነ የአሟሟት አይነት መጨረሻዬ አይሁን ያስባለም ሆኗል። በዚህ ጉዳይ ዙሪያ በተከታታይ የሚወጡ መረጃዎችን ወደ እናንተ የምናደርስ ሲሆን ለቀነኒ አዱኛ ቤተሰቦች፣ ወዳጅ ዘመዶች እጅጉን መራር ሐዘን ቢሆንም መጽናናትን ይስጣችሁ የሚል መልእክታችንን አደርሰን ልሳን ሚዲያን ሰብስክራይብ በማድረግ ቤተሰባችን ሁኑ እንላለን።